ሰላም፣ በጌር እየተሰቃዩ ነበር? እንደ ልብ እሳት ወይም ከአፍ ውስጥ ወደ ላይ የሚመጣ አሲድ ወይም ያልተለመደ የደረት ህመም፣ እንደዚህ አይነት ምልክቶች ካሉ፣ ከዚያ ምልክቶቹን በእንቅስቃሴ ለውጦች ማስተዳደር ይኖርብሃል። በምግብ እና በመተኛት መካከል ሁለት እስከ ሶስት ሰዓት ክፍት እንዳለ አረጋግጥ። ምግብ ከበላህ በኋላ ወዲያው አተኛ፣ ይህም የመመላለስን ያሳድጋል። ከቻለ በምግብ ከበላህ በኋላ ሁለት እስከ ሶስት ደቂቃ ትንሽ መራመድ ሞክር። ሲተኛህ ራስን እንዳይታቀፍ ለማረጋገጥ ሞክር። ምልክቶችውን ለመቆጣጠር ተጨማሪ ትራስ ወይም የሽብልቅ ትራስ ይጠቀም። የመመላለስ ምልክቶችን ለመቀነስ ቅመም ያላቸውን ምግቦች፣ በጥልቅ የተጠበሱ እና ዘየተማር ምግቦችን ከማለት ጋር አሲድ ያላቸውን ነገሮች ማስወገድ አለብህ፣ ምክንያቱም የታችኛውን የሆድ መውጫ ማሰማር ይዘነጋል። እነዚህ መንገዶች ቢሆኑም ምልክቶች ቢቀጥሉ ከዚያ ጋስትሮኢንተሮሎጂስትን አማካሪ። ምርፍቶችን የተሻለ ለማስተዳደር እንደ እና ት ሰዓታት የእሽ ጥናት ማድረግ ልንፈልግ እንችላለን።